ሰላም እንደምናምሽታችኋል፣ የተወደዳችሁ ተመልካቾቻችን፣ የኢቲቪ 57 ዜና በሁለተኛው ምዕራፍ ተመልሷል። የሰዓቱን አበይት ጉዳዮች ላስተዋውቃችሁ። ንቦች በተፈጥሮና ሰው ሰራሽ አደጋዎች ከሚደርሱባቸው ጉዳት ሊጠበቁ እንደሚገባ ተገለጸ። የዓለም የንብ ቀን በጅማ እየተከበረ ነው። ኢትዮጵያ እየተከተለችው ያለችው የልማት ስትራቴጂ ለዜጎች ሰፊ ስራ እድል የፈጠረ መሆኑን የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ገለጹ። ከውጭ የአሜሪካው ፕሬዚደንት ዶናልድ ትራምፕ ሩሲያና ዩክሬን አፋጣኝ የተኩስ አቁም ንግግር ለማድረግ መስማማታቸውን ተናገሩ። የሰዓቱ አበይት ጉዳዮቻችን ናቸው። ከዜናዎቹ ጋር መሀላ የታደለ ነኝ። አብራችሁን ሁኑ ተመልካቾች። በእያንዳንዱ ስቴፕ እንቅፋት ተፈጥሮና ባለመሳካቱ ትከሳለ። ድንገት የተረጋጋ ሁኔታ ከተፈጠረ በተለየ መልኩ ጎዳለሁ ብሎ የሚያፈል ከግርግር ብቻ እንደሚያተርፍ የሚያምን ኃይል ማስቀረት ይቻል ነበር። አብሮ እየዶለ ተብሎ ግን መሬታችን ተይዟል። ደሞ ብሎ ሚዲያ ሲያገኝ ይከሳል። እኛ ያለምንበት የሆነ ነገር ተደረገ መንግስት አስረክበው መጡ ና የሚሉት ወር ያለ የምን መንግስት ተፈናቃይን መልስ ሲባል ተፈናቃይ በወታደር ይዤ ካልገባው ብሎ ሆን ብሎ ያደናቀፈው ሰው ተፈናቃዮቻችን እየተሰቃዩ ተሳቃዩ ነው ልል እውቅናን በተመለከተ ያለው ሁኔታ ምንድን ነው? ፓርቲ ሰራዊት የለው በቃ የህወሀት ሰራዊት ስለተባለ የህወሀት ሰራዊት ይዤ ልቀጥላለሁ ሊሆን አይችልም። መጥቶ ተነጋግሮ ተስማምቶ ፈርሞ ጥሩ ብሎ አመስግኖ ሄዶ ልክ እንደተካደ ሰውና ጉዳዩን እንደማያቀው ሰው እንዳድሶ ነው የመከራከር ነገር ነው። አንዱ ፈተና የሚያበዛው ይሄ። ለምን ሆነ? ምንድን ነው ምክንያቱ? አዲስ ጽሁፍ ማንበብ ያልቻለ ሰው ድሮ ያጠናትን ነገር ይዞ ነው መቀጠል የሚፈልገ ቃላ ጭምር ሳይቀይር መኖር ከቻለ ለአሁኑ ትውልድ ኦብሶሌት ነው፣ ምንም ርባና የለውም ማለት ነው። አዲስ ፓርቲ እያዋቀራችሁን የሚባለው ምን ላይ ደረሰ? ወደ ቀዳሚው ዜና እናልፋለን። ኢትዮጵያ በዲጂታል 2025 ስትራቴጂ ወደ ተጀመረው አስተማማኝ ሁሉንም የያካተተ የፋይዳ ዲጂታል መታወቂያ መሸጋገሯን ጠቅላይ ሚኒስትር አብይ አህመድ ተናገሩ። የፋይዳ ዲጂታል መታወቂያን ከዋና ዋና አገልግሎቶች ጋር ማስተሳሰር ላይ ትኩረት ስለመደረጉም ተናግረዋል። ጠቅላይ ሚኒስትሩ በዲጂታል መታወቂያ ላይ የሚመክረውን ዓለም አቀፉን አይዲ ፎር አፍሪካ ጉባኤን አስጀምረዋል። ኮሰን ብርሃኑ ዝርዝር አለው። ዲጂታል አፍሪካን እውን ለማድረግና ሁሉም የሚታወቅባት የነጋውን አፍሪካ ለመገንባት ያለመው የ2025 አይዲ ፎር አፍሪካ ዓመታዊ ስብሰባ በአዲስ አበባ ሲካሄድ ዲጂታል ኢትዮጵያን እውን ከማድረግ ጋር በተያያዘ ኢትዮጵያ ከሁለት ዓመታት በፊት ዜጎቿ በዲጂታል መለያ እንዲታወቁ ለማድረግ በስፋት መሰራቱን ያነሱት ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገሪቱ ስለዘረጋቸው የዲጂታል መታወቂያ ስርዓት አብራርተዋል። ዘመናዊ አሳታፊና መሠረት ያለው ዲጂታል መታወቂያ ስርዓት ለመዘርጋት ምርጫችን አድርገን በስፋት ሰርተናል። ይህም ለሁሉም ነዋሪ በቦታ በትላንት ማህደርና ማንነት ላይ ሳይወሰን ተደራሽ ለማድረግ አለሟል። ስርዓቱንም ፋይዳ ብለናዋል። ፋይዳ ካርድ ብቻ አይደለም፣ ይልቁንም ልዩ የሆነ አሃዛዊ መረጃን የያዘ የአንድን ሰው ግላዊነት በመጠበቅ ማንነትን የሚያረጋግጥ ነው። በይፋ ከጀመርን በኋላ 15 ሚሊዮን ዜጎች በዚህ ስርዓት ውስጥ ማካተት ተችሏል። ነገር ግን አላማችን ሁሉም ዜጎች የሚታወቁበት ስርዓት መገንባት ነው። እየተገነባ ያለው የዲጂታል መታወቂያ ስርዓት ዜጎችን በዲጂታል ኢኮኖሚ ዘርፍ ተጠቃሚ ከማድረግ በዘለለ በተለያዩ ዘርፎች ዲጂታል ኢትዮጵያን ለማድረግ ብዙ ስራዎች መሰራት እንደሚያስፈልጋቸው የጠቆሙት ጠቅላይ ሚኒስትሩ ፋይዳን ከተለያዩ ዘርፎች ጋር የማስታሰር ስራ በስፋት እንደሚያስፈልግ ተናግረዋል። ትሩ እውነተኛ ዲጂታል መታወቂያ ስርዓት በጥቅሙ ላይ የተመሰረተ ነው። ለዚህም ነው የነደፍነው ስትራቴጂ ከዚህ የዘለለ መሆን የሚገባው። ይህም ፋይዳን ከቁልፍ ዘርፎች ጋር ለምሳሌ እንደ ፋይናንስ፣ ጤና፣ ትምህርት፣ ቴሌኮሙኒኬሽን፣ የህዝብ አገልጋይ ተቋማት ጋር ማስተሳሰር ይጠይቃል። ይህም ስርዓት አንድ ዜጋ ሊያገኛቸው የሚችሉ አገልግሎቶች በማንነቱ ብቻ እንዲያገኝ ይረዳዋል። ይህንንም ጥቅም በአንዱ ሴክተር እንደ ምሳሌ በፋይናንስ ዘርፉ ብቻ ዲጂታል ግብይት ከ125 ትሪሊየን በላይ መዘዋወሩን ማየት ችለናል። በፋይዳ የዲጂታል መታወቂያ ስርዓት ሚሊዮኖች ለመቆጠብ ለመበደር እንዲሁም ተያያዥ የፋይናንስ ጉዳዮችን ለመፈጸም ስርዓቱ ፈቅዶላቸዋል ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ ብቻ ሳይወሰንም አፍሪካውያንን ከኢትዮጵያ ጋር የሚያስተሳስር እንዲሆን ይሰራለን ብለዋል። ወደፊት ስንመለከት የፋይዳ ዲጂታል መታወቂያ በአፍሪካ በፍጥነት እያደገ በመጣው የዲጂታል ኢኮኖሚ ተሳታፊ እንድትሆን ከማድረግ በዘለለም በአፍሪካ አህጉራዊ ነፃ ንግድ ቀጠና ላይም የራሷን አሻራ እንድታሳረፍ የማድረግ አቅምንም ይፈጥራል። የዲጂታል ማንነት አስተዳደር የአገልግሎት አሰጣጥን መሰል ህዝባዊ አገልግሎቶችን ማሻሻል ይችላል። ነገር ግን መንግስት ብቻውን ይህን ነገር ሊያደርገው አይችልም። ስለዚህ የግሉ ዘርፍና ዓለም አቀፍ አጋሮች ከዚህ አንጻር አብራችሁን እንድትሰሩ ጥሪ አቀርባለሁ። የነጓን ዲጂታል ኢትዮጵያውን ለማድረግ የራቅ አለመሆኑን ያነሱት ጠቅላይ ሚኒስትር ዶክተር አብይ አህመድ ለዚህም ስኬት በምክንያት በአንድነትና በትጋት ልንሰራ ይገባል ብለዋል።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 የህዝብ ተወካዮች ምክር ቤት ስድስተኛ የስራ ዘመን አራተኛ ዓመት ሰላሳኛ መደበኛ ስብሰባውን በተለያዩ ጉዳዮች አካሂዷል። በምክር ቤቱ የከተማ መሬት ይዞታና መሬት ነክ ሀብት ምዝገባ ረቂቅ አዋጅ ላይ ውይይት በተደረገበት ወቅት ረቂቅ አዋጁ እንዲጸድቅ የከተማ መሠረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ውሳኔ ሀሳብ አቅርቧል። ይህ ረቂቅ አዋጅ የከተማ መሬት ይዞታ ማረጋገጥና ምዝገባን በዘመናዊ መረጃ አያያዝ ሥርዓት በመዘርጋት በሀገር አቀፍ ደረጃ ወጥነት ባለው መልኩ በማደራጀትና በመተግበር በመላ የሀገሪቱ ከተሞች ውስጥ የሚገኙትን የመሬት ይዞታዎች መረጃ ማደራጀት አስፈላጊ በመሆኑ ህገወጥ የመሬት ወረራን፣ ብልሹ አሰራርን፣ የኢ-ፍትሃዊነትን ለማስቀረት ጉልህ ሚና ያለው መሆኑ ዜጎች በመሬት ላይ ለሚያፈሩት ቋሚ ንብረት የተጎናጸፉት የባለቤትነትና በመሬት የመጠቀም ህገ መንግስታዊ መብታቸውን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 የከተማ መሬት ይዞታና መሬት ነክ ንብረት ምዝገባ ረቂቅ አዋጅ ውይይት ተካሂዶበት አዋጅ ቁጥር 1381 ሕዝባር 17 ሆኖ በአብላጫ ድምፅ ጸድቋል። በሁለት ተቃውሞ በሶስት ድምፅ ታቅቦ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 በከፍተኛ ሁኔታ እንዲያሻቅብ በማድረግ ዜጎች ቤት የማግኘት አቅማቸውን የሚፈታተን ስጋት ሊፈጥር ይችላል ብዬ አስባለሁ። በረቂቃዎች አንቀጽ ሰባት ላይ ቅድመ ሁኔታዎችን ያስቀምጣል። አንድ ባለይዞታ ለመሆን የውጭ ዜጋ ቅድመ ይዞታ ሁኔታዎችን ከሀስከመ ያስቀምጣል። የተቀመጡት በጣም ጥሩ ናቸው። ነገር ግን አንድ የውጭ ዜጋ የመሬት ባለ ባለቤት ለመሆን ስንት ዓመት ነው ወይም ደግሞ ስንት ጊዜ ነው ኢትዮጵያ ውስጥ መኖር ያለበት መቆየት ያለበት የሚለው ነገር በደንብ አልተቀመጠ። የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት እንዲሆኑ ለማስቻል የቀረበው ረቂቅ አዋጅ በዋናነት ለከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ እና በተባባሪነት ለሕግና ፍትህ ጉዳዮች ቋሚ ኮሚቴ ተመርቷል። ንቦች የተፈጥሮ ሚዛንን ለማስጠበቅና ለምግብ ዋስትና ባላቸው አስተዋጽኦ ሊጠበቁ እንደሚገባ ተገለጸ። በጅማ እየተከበረ በሚገኘው የዓለም የንብ ቀን ንቦች በተፈጥሮና ሰው ሰራሽ አደጋዎች ከሚደርስባቸው ጉዳት ሊጠበቁ እንደሚገባ ተገልጿል። በአፍሪካ ለረጅም ጊዜ ሲሰራበት የኖረውን የንብ ማነብ መንገድ ማዘመን እንደሚገባም እንዲሁ ተብራርቷል። የኢትዮጵያ አረንጓዴ አሻራ መርሃ ግብር ለንቦች ምቹ ከባቢን በመፍጠር ለዓለም መልካም ተሞክሮ መሆኑ በመድረኩ ላይ ተነስቷል ስትል የዘገበችው ሪፖርተራችን ሩት ወርቁ ናት። ኢትዮጵያ እየተከተለች ያለችው የልማት ስትራቴጂ ለዜጎች ሰፊ የስራ እድል የፈጠረ መሆኑን የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ገለጹ። ሚኒስትሯ ይህን ያሉት የዓለም አቀፉ የስደተኞች ድርጅት አይኤልኦ ሀያኛውን አህጉር አቀፍ ጉባኤ የማይበገር ማህበረሰብና ጤናማ አካባቢ በሚል መሪ ሀሳብ በአዲስ አበባ እያካሄደ ባለበት መድረክ ላይ ነው። ሳምሶን በላይ ዝርዝር አለው። የዓለም አቀፉ የስራ ድርጅት ጤናማ የሆነ ማህበረሰብን ጤናማ ከሆነ ከባቢ ጋር በማስታረቅ ለዜጎች የሥራ ዕድል መፍጠርን ታሳቢ ያደረገውን ሀያኛውን አህጉራዊ ጉባኤ በአዲስ አበባ ማካሄድ ጀምረዋል። በዚህ መድረክ የከተማና መሠረተ ልማት ሚኒስትር ጫልቱ ሳኔ ጉባኤው በአዲስ አበባ እንዲካሄድ የተወሰነው ኢትዮጵያ በዚህ ረገድ የተገበረቻቸው የኢኮኖሚ አማራጮች ባስገኙት ዘርፈ ብዙ ጥቅሞች ሳቢያ መሆኑን ገልጸዋል። ኢትዮጵያ እያካሄደች ያለችው የኢኮኖሚ ሪፎርም ሰው ተኮር በመሆኑ ለዜጎች ሰፊ የስራ እድል የፈጠረ መሆኑንም አስታውቀዋል። እየተሰሩ ያሉ እንግዲህ አጠቃላይ የመሰረተ ልማት ስራዎች በኢትዮጵያ ኮንቴክስት፣ በሀገራችን ሁኔታ የአካባቢን ደህንነት ከግምት ውስጥ ባስገባ መንገድ ስራዎቻችንን ስንሰራ እንገኛለን። በተለይ ደግሞ ዘላቂ መሰረተ ልማት የምንላቸው ከአካባቢ ደህንነት ጋር በቀጥታ የሚያያዝ፣ ከዜጎች ደህንነት ጋር በቀጥታ የሚያያዝ እና በተመሳሳይ ደግሞ ለዜጎች የስራ እድል የሚፈጥርበትን መንገድ ነው እየተከተልን ያለ ነው። የፕላንና ልማት ሚኒስትር ፍጹም አሰፋ ኢትዮጵያ ከዚህ ቀደም ትከተል የነበረው የግብርና መሪ ኢኮኖሚ ከፈረንጆቹ 2018 ጀምሮ ሌሎች ዘርፎችን በመጨመር ሰፊ የስራ ዕድል ከመፍጠር ባሻገር ለግሉ ዘርፍ ምቹ ከባቢን መፍጠሩን ገልጸዋል። ኢትዮጵያ ከፈረንጆቹ 2018 የመንግሥት ለውጥ በኋላ በትኩረት ያየ ነው። ከዚህ ቀደም የነበረውን ግብርና መር የኢኮኖሚ እድገት አቅጣጫን ነው። ይህን ችግር ለመፍታት የአስር ዓመት እቅድ አቅደን ወደ ስራ የገባን ሲሆን በዚህም በግብርና ላይ ብቻ የተመሰረተውን የኢኮኖሚ እድገት ሌሎች ተጨማሪ ምሰሶችን ማለትም ማኒፋክቸሪንግን፣ ማዕድንን፣ ቱሪዝምን፣ ዲጂታል ኢኮኖሚን አካተን ወደ ስራ ገብተናል። practically while we visit the different parts of uh, Addis and different institutions. የግንባታ ዘርፉ የስራ ዕድል በመፍጠር ረገድ እያበረከተ ያለው አስተዋጽኦ እጅግ ከፍተኛ ነው። በአማካይ በጂዲፒው 20 በመቶ እየተገኘ የሚገኘው ከግንባታ ዘርፍ ነው። ይሄ የሚያሳየው ኢትዮጵያ በዘርፉ ላይ ምን ያህል በትኩረት እየሰራች መሆኗን ነው። በከተማ ግንባታው፣ በቤት ግንባታና በሌሎችም የግንባታ ዘርፎች ላሉት ተግባራት ሁሉም ምስክር መሆን የሚችለው ጉዳይ ነው። በመጪዎቹም የጉባኤው ቀናት ኢትዮጵያ ልምዷን የምታካፍል ይሆናል። ኩምቡላንዳባ የዓለም አቀፉ የሥራ ድርጅት የኢትዮጵያ ተወካይ በበኩላቸው ጉባኤው ትኩረት የሚያደርግባቸውን ርዕሰ ጉዳዮች ገልጸዋል። በዚህ ጉባኤ ላይ ወሳኝ የሚባሉ ጉዳዮችን እናነሳለን። ከእነዚህ ውስጥ አንዱ የሥራ ዕድልን ይመለከታል። አፍሪካ ከፍተኛ የሆነ የወጣቶች ሥራ አጥነት እየፈተናት ያለች አህጉር ናት። ለዚህም የስራ ዕድል የሚፈጠርበትንና ኢኮኖሚው የሚያድግበትን መንገድ እናያለን። ሌላው ኢትዮጵያ እያስመዘገበችው ያለችውን እድገት ማሳያ አድርጎ ማቅረብ ነው። ከዚህ ባሻገር በገጠሩ የሀገሪቱ ክፍል ያለው የስራ አጥነት ቁጥር በመጠኑም ቢሆን እየቀነሰ ሲሆን፣ በከተሞች ያለው ስራ አጥነት ግን አሁንም ብዙ መስራት የሚጠይቅ ነው። በመሆኑም በዚህ ላይ ጉባኤው ትኩረትን ያደርጋል። በሀገሪቱ ያለው የሰራተኞች የደሞዝ ሁኔታም በዚህ ጉባኤ የሚታይ ሌላ ጉዳይ ነው። በጉባኤው ከ30 በላይ ሚኒስትሮች ከ1500 በላይ የልኡካን ቡድን አባላትና የ50 ሀገራት ተወካዮች እየተሳተፉ ይገኛሉ። በእያንዳንዱ ስቴፕ እንቅፋት ተፈጥረና ባለመሳካቱ ትከሳለ። ድንገት የተረጋጋ ሁኔታ ከተፈጠረ በተለየ መልኩ ጎዳለሁ ብሎ የሚያፈል ከግርግር ብቻ እንደሚያተርፍ የሚያምን ኃይል ማስቀረት ይቻል ነበር። አብሮ እየደወለ ተብሎ ግን መሬታችን ተይዟል፣ ደሞ ብሎ ሚዲያ ሲያገኝ ይከሳል። እኛ ያለምንበት የሆነ ነገር ተደረገ፣ መንግስት አስረክበው መጡ ምናምን የሚሉት ወር ያለ የምን መንግስት ተፈናቃይን መልስ ሲባል ተፈናቃይ በወታደር እ ካልገባው ብሎ ሆን ብሎ ያደናቀፈው ሰው ተፈናቃዮቻችን እየተሰቃዩ ተሳቃዩ ነው። እውቅና በተመለከተ ያለው ሁኔታ ምንድን ነው? ፓርቲ ሰራዊት የለው በቃ። የህወሀት ሰራዊት ስለተባለ የህወሀት ሰራዊት ይዤ ልቀጥላለሁ ሊሆን አይችልም። መጥቶ ተነጋግሮ ተስማምቶ ፈርሞ ጥሩ ነው ብሎ አመስግኖ ሄዶ፣ ልክ እንደተካደ ሰውና ጉዳዩን እንደማያቀው ሰው እንዳድሶ ነው። የመከራከር ነገር ነው። አንዱ ፈተና የሚያበዛው ይሄ። ለምን ሆነ? ምንድን ነው ምክንያቱ? አዲስ ጽሁፍ ማንበብ ያልቻለ ሰው ድሮ ያጠናትን ነገር ይዞ ነው መቀጠል የሚፈልገ ቃላት ጭምር ሳይቀይር መኖር ከቻለ ለአሁኑ ትውልድ ኦብሶሌት ነው፣ ምንም ርባና የለውም ማለት ነው። አዲስ ፓርቲ እያዋቀራችሁ ነው የሚባለው ምን ላይ ደረሰ? ወደ ውጭ ዘገባችን እንሻገራለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያና ዩክሬን አፋጣኝ የተኩስ አቁም ንግግር ለማድረግ መስማማታቸውን ገለጹ። ሁለቱ ሀገራት ከተኩስ አቁም ንግግሩ ባሻገር ጦርነቱ ማብቂያ ላይ ድርድር ይጀምራሉ ተብሏል። ዛሀራ መሀመድ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሩሲያቻቸው ብላዲሚር ፑቲን ጋር ያደረጉት ውይይት መልካም ጅማሮ ይመስላል። ትራምፕ ከውይይቱ በኋላ ሩሲያና ዩክሬን አፋጣኝ የተኩስ አቁም ንግግር ለማድረግ ተስማምተዋል ሲሉ ገልጸዋል። ፕሬዚደንት ዶናልድ ትራምፕ ከሩሲያቻቸው ብላድሚር ፑቲን ጋር ለሁለት ሰዓታት የፈጀ የስልክ ውይይት ካደረጉ በኋላ ሩሲያና ዩክሬን የተኩስ አቁም ድርድር እንደሚጀምሩ ተናግረዋል። ትራምፕ በማህበራዊ ሚዲያ ላይ ባሰፈሩት ጽሁፍ እቅዱን በተመለከተ ለዩክሬን ፕሬዝደንት ቮለድሚር ዘለንስኪ እንዲሁም ለአውሮፓ ህብረት ሀገራት ለፈረንሳይ፣ ለጣሊያን፣ ለጀርመን እና ለፊንላንድ መሪዎች መልእክት አስተላልፈዋል። በመልእክት ሁለታቸውም ሩሲያና ዩክሬን ወዲያውኑ የተኩስ አቁም ያደርጋሉ። ከሁሉም በላይ ደግሞ ጦርነቱ ማብቂያ ላይ ድርድር ይጀምራሉ ብለዋል። ፑቲን ከዩክሬን ጋር ለዘላቂ የሰላም ስምምነት ለመስራት ዝግጁ መሆኗን የገለጹ ሲሆን ዘለንስኪ በበኩላቸው ይህ ወሳኝ ጊዜ ነው፣ አሜሪካን በምናደርጋቸው ንግግሮች እንዳትለየን ሲሉ አሳስበዋል። ፑቲን ግጭቱን ለማስቆም በሚደረገው ጥረት ሀገራቸው ከዩክሬን ጋር ለመስራት ዝግጁ መሆኗን በማረጋገጥ ዶናልድ ትራምፕ በሩሲያ ዩክሬን መካከል ቀጥተኛ ድርድር እንዲጀመር ላደረጉት ድጋፍ አመስግነዋል። ፑቲን ለጋዜጠኞች በሰጡት መግለጫ ከፕሬዝደንት ትራምፕ ጋር መስማማታቸውን ቢገልጹም የተኩስ አቁም ንግግሩ ግን መቼ እንደሚጀመር ያሉት ነገር የለም። ፕሬዝደንት ትራምፕ የስልጣን ዘመናቸውን ለሰላም ማስፈን ማዋል እንደሚፈልጉ ብዙ ጊዜ ተናግረዋል። ጅማሯቸውም ያንን የሚያመላክት ይመስላል።